አሰላሙ አለይኩም ورحمة ወበረካቱ እንደምን አላችሁልኝ እንደምን ከረማችሁልኝ ውድና የተከበራችሁ የሁረልዒን የሱና መድረሳ ተማሪዎች በሙሉ ቤተሰቦች በሙሉ ማለት ነው እንደምን አላችሁልኝ እንደምን ከረማችሁልኝ ኢንሻአላህ ዛሬም እንግዲህ የአቂዳ ደርሳችን እንደቀጠለ ነው አልহামዱሊላሂ ረቢል አለሚን? ስለ አቂዳ መማር ማለት ህይወት እንድትቀጥል እድል መስጠት ማለት ነው። በዱንያም በአኼራም ትክክለኛ የሆነች ህይወትን እንድትቀጥል ማድረግ ነው። ወይም በሌላ አገላለጽ ህይወት የተፈጠረችለትን ዓላማ ግቧን እንድትመታ ማድረግ ነው። አቂዳን ማወቅ

ተፈጠርንለትና ዓላማ እየተማርን ነው ማለት ነው። ስለ አቂዳ ሲገባሽ የተፈጠርሽበት ዓላማ ገባሽ ማለት ነው። ስለ አቂዳሽ ካሳሰበሽ የተፈጠርሽበት ዓላማ አሳስቦሻል። ከእንቅልፍሽ ነቅተሻል። ከዘየ ዘየው፣ ከአለባሌው፣ ከእንቶፈንቶው፣ ከውዳቂው ዓለም ጫጫታና ዝባዝንኪ ራስሽን በወሳኝ ሰዓት ላይ አዳንሽ ማለት ነው ከዚያ ውጭ ግን በቲክቶክ ላይ ብትጃጃዩ በዩቲዩብ ላይ ስትገለፍ ፍጪ ብትውይ በፌስቡክ ላይ ስትኮምቺ ኮሜንት ስትሰጪ ብትዊይ ማፊ ፋይዳ ምንም ጥቅም የለውም ሐቂቃ የአኺራ ሚዛንሽ ላይ ዜሮ ነጥብ ዜሮ ምናምን ግራም አጅር አያስቀምጥልሽም። ዛሬ ላይ አንቺ በቲክቶክ እየተቀባባሽ ባልተፈቀደልሽ መልኩ እየተበጃጀሽ ሌሎችን የምትፈትኝው ነገጧት አንቺ ነው ይበላሻል፣ እሳት ሆኖ ኸይር ስራሽ ነው የሚበላሽ። ዋጋት ከፍ ይበታለሽ። ምናልባት ዛሬ በኮሜንት ጫጫታ በአጅነብይ ፉገራ በተኩላዎች ሴራ ተሸውደሽ ሊሆን ይችላል። ሁሉም ስላጨበጨበልሽ፣ ሁሉም ታምር ያለሽ፣ ሁሉም ቆንጆንሽ፣ ሁሉም የምትለብሽ ሁሉ ያምራል፣ ፀጉርሽ ያምራል፣ ብዙ ነገር ሊሉሽ ይችላሉ። ነገር ግን ነገ በአኺራ እጀነት ልትገቢ ትንሽ ሲቀርሽ የሆነች ሐሰና ብትጎድልሽ ያ ሁላ ያጨበጨበው የትንኝ ክንፍ ክብደት ያክልን እንኳን አጅር ሊሰጥሽ ፈቃደኛ አይደለም። ቀመረዳት ካለብን በዚህ ደረጃ ነው። አቂዳ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ዛሬ ላይ ኡማ ወደኋላ እየተመለሰ ነው። በየሽርክያቱ በየቢድዓው ለስሜቱ ወደሚመቸው መወሸቂያ የነጎደ ነው ኡማ ወጣቱ በተለይ ስለ አቂዳ አያሳስበውም። ጫቱን እየበላ ከአጅነብይ ጋር እየተዳራ የሚያሳልፋት ያቺ በስሜት የተሞላች ቅጽበታዊ ጊዜው ነው ከምንም በላይ የሚያንገበግበው፣ ፕሮግራም ሰጥቶ ትልቅ ቦታ ሰጥቶ እንዳታመልጠው የሚለፋላት ማለት ነው። ስለዚህ ወጣቶች ሆይ ወጣት እህት ወንድሞች ሆይ ስለ አቂዳችሁ ልታስቡ ልትጨነቁ፣ ልትሰሩ፣ ልትለፉ ይገባል። ይሄ ነበር የነቢያቶችም ተልእኮ ትናንት እንዳየነው። እንግዲህ በያኑ ወሕደቲ ዲኒ ኢርሩሱል ወተነውዑ ሸራኢዒሂም አይተነዋል ይህን ጉዳይ ማለት ነው። የነቢያቶች የሁሉም ነቢያቶች የሁሉም መልእክተኞች ዲናቸው ሪሳላቸው እስልምና ነው፣ ተውሂድ ነው። ሌላ ዓላማ አልነበራቸውም ሁሉም ነገር ግን በሸሪዓቸው ላይ ተነውዕ ነበረው፣ መለያየት ማለት ነው። ለምሳሌ ቀደም ባሉት ሕዝቦች ላይ ቀደም ባሉት ሕዝቦች እንደው አንድ ሸሪዓቸው የመለያየቱን ሸሪዓ ማለት በተለያዩ አህካሞች፣ ለምሳሌ የውዱ አህካም፣ የንግድ አህካማቸው፣ የተለያዩ አህካማቸው ሊለያይ ይችላል። ከነዛ እንደ ምሳሌ የማቀርብላችሁ ለምሳሌ ባለፉት ዘመን አሉ ነቢዩ አለይሂ ሰላቱ ወሰላም አንደኛችሁ ልብሱ ቢነጀስ ወይም ሰውነቱ ነጃሳ ቢነካው ያንን እንዳለ ቆርጦ ነበር የሚጥለው የኛ ግን አልহামዱሊላህ በጦሃራ ይጠራል። ወይ በውሃ እናጥበዋለን ወይ በሳሙና እናጥበዋለን። ዞሮ ዞሮ በቃ ጧሃራ ያጠረዋል ውሃ ያጠራዋል የኛን ማለት ነው የኛን እንግዲህ በዚህ ነው ቀደም ያሉት ደግሞ ቆርጠው ነው ልብሱን ከሆነ የነካው ልብሱን ቆርጠው ነበር የሚጥሉት አላሁ አክበር ይሄ ነው ሸሪዓቸው ይለያያል ማለት በአንዳንድ ብይኖች አህካሞች ሊለያይ ይችላል እንደየዘመኑ ተጨባጭ ሁኔታ ማለት ነው። እንጂ የሁሉም ነቢያቶች ዲናቸው ስልምና ነበር፣ ጥሪያቸው ወደ ተውሂድ ነበር ማለት ነው። ይሄን ሁላችንም ልንይዝ ይገባል ማለት ነው። ትናንትና እንግዲህ እንዳየ ነው የአብዛኛዎቹ ነቢያቶች ተልእኮ

የመጀመሪያዎቹም የመጨረሻዎቹም ህዝቦች ዲን ነው። እኔና አንቺ ግን እናላግጥበታለን፣ እንጫወትበታለን። እኔ ሙስሊም ነኝ፣ እኔ ሱንይ ነኝ፣ እኔ ሰለፍይ ነኝ ለማለት ይከብደናል። እንጨናነቃለን። እዚህ እንፈራፈርብናል። ልባችን ላይ አላሁ አክበር። ቀደምት ደጋጎች፣ ቀደምት ነቢያቶች፣ ቀደምት ሰለፎች ግን እኔ ሙስሊም ነኝ እኔ ሱንይ ነኝ ብለው በመናገር አያፍሩም ነበር። ለምን? አቂዳቸው የተሟላ ስለሆነ ሙሉ አቂዳ የያዙ ስለነበረ ምንም የሚያሰጋቸው ጉዳይ የለም ማለት ነው። ወልኢስላሙ የተደመኑ አልእስትስላም ሊላሂ ወሕደሁ ቢፍዕሊ አዋሚሪህ ወእጅቲናቢ ነዋሂህ እስልምና

በየሚዲያው ስንጨፍር ነው የምንውለው። የእስልምና ከልክሏል፣ አበቃ። ሙስሊም ከሆንሽ ስምሽ ራሱ ይከለክልሻል። አጀነብይ ነሺ ወቀርነፊ ብዩቲኩን እቤትሽ ተረጋጊ ድንሽን ተማሪ ነ የተባልሽው፣ እንደ ፈለግሽ መዝለል እንደ ፈለግሽ መጃጃል በየሚዲያው እዩኝ እዩኝ ማለት እየተገላለጥሽ፣ ከየት አመጣሽው? ይሄ እስልምና ጽንሰ ሀሳብ ውስጥ የለም። ጽንሰ ሐሳቡ እስቲ እስላም ነው ለላሂ ዋሕዳሁ አላህን በብቸኝነት ማምለክ ነው። ይህም ብቻ አይደለም፣ ቢፍዕሊ አዋሚሪሂ ወኢጅትናቢ ነዋሂ ያዘዘውን በመተግበር የከለከለውን በመከልከል ይህ እኮ ሚዛን ነው። ሚዛን ነው እኮ በቃ አለቀ። ተውሂዳችን እናስተካክላለን፣ አላህ ያዘዘን እንፈጽማለን፣ ከከለከለን እንርቃለን። አለቃ በቃ እስልምና ሄነው ነው። ትክክለኛው አቂዳ ሄ ነው። አላሁ አክበር። አልኢስቲስላም ሊላህ ወህዳ ቢፊዕሊ አዋሚር ህወችቲና ቢነዋሂ እስኪችን ሐዲስ እችን ንግግር እችን ተዕሪፍ በደንብ አድርገን ናያት። ሁላችንም ተውሒዳችን ትክክል ነው ወይ፣ አላህ ባዘዘ እንቀጥ እንላለን ወይ፣ ከከለከለ እንርቃለን ወይ፣ እንፈትሽ። የእያንዳንዳችን ዐቂዳ እንግዲህ ብልሹና ትክክለኛ መሆኑን በዚች መስፈርት መለየት እንችላለን ማለት ነው። እስልምና ሚዛን ነው። ማንም ማንንም አይሸውድም። ነገ ሁሉም ብቻውን ከአላህ ጋር ይተሳሰባል። ስለዚህ ውዷ እህቴ ሆይ፣ ወንድሜ ሆይ፣ ስለ አቂዳ ሐስብ፣ ተጨነቅ። እናት አባቶቻችን ሆይ፣ በየት ቦታ ያላችሁ አዛውንት አባት እናቶቻችን፣ ይህን ያክል ዘመን አላህ በኒዕማ እኑሯችኋል።

ነብያቶች ወንድማማቾች ናቸው አሉ። ሊአላቲን ከአንድ አባት የተገኙ ማለት ነው። ሊአላት ሁሙ ለእኽወቱ ሊአቢም ምን ኡማሃቲን ሸታ ማለት ነው። ልክ አምሳያቸው ማለት ነው። ነብያቶች ብሎ ማለት አምሳያቸው ከአንድ አባት ባባት ማለት ነው።

አባታቸው አንድ ይሆንና ከተለያዩ እናቶች የሚወለዱ ወንድማማቾች አላት ይባላሉ ማለት ነው። እና ነብያቶችም እንደዚህ ናቸው። በተለያየ ዘመን ከተለያዩ እናቶች የተወለዱ ናቸው። ያ ማለት ምንድን ነው? በተለያየ ዘመን ቢሆኑም እንትናቸው ምንድን ነው? ተውሂዳቸው አንድ ነው ማለት ነው። ኡመሃቱም ሸጣ እናቶቻቸው ግን የተለያዩ ናቸው። ያ ማለት በየዘመናቸው ያለው ሸሪዐቸው ይለያያል ነው።

ፈወቃአ ፊሃ አልእክትላፍ ሸሪዓቸው ግን እንደየዘመኑ ሊለያይ ይችላል ማለት ነው። እንደየተጨባጩ የተለያየ ሁክም ሊያስቀምጡ ይችላሉ ማለት ነው። እና ይሄ ነው የእስልምና ጽንሰ ሀሳብ ማለት ነው።

ያየተወረደው እንግዲህ ምንድን ነው? ማለት ነው ተልእኮው ተውሂድ ነው። አንድንብ ነቢይ አላክንም ወደ ርሱ ላ ኢላሃ በእውነት የሚመለክ አምላክ የለም፣ ኢላ አነ እኔ ቢሆን እንጂ እኔ ብሆን እንጂ ብሎ ማለት ነው። አላህ ራሱን ፈዕቡዱኒ እኔን ብቻ አምልኩኝ የሚል ራእይ የተወረደለት ቢሆን እንጂ አንድም መልእክተኛ አላክንም ይላል አላህ ሱብሓነሁ ወተዓላ። ሁሉም ነቢያቶች በተውሂድ የተላኩት ማለት ነው። ታዲያ እንደዚህ ከሆነ ሁሉም ነቢያቶች የተላኩበት ጉዳይ እኛ አያሳስበንም እንዴ? እኛ አያስጨንቀንም እንዴ? አቂዳ ጉዳይ ሊያስጨንቅሽ ይገባል። በአቂዳ ጉዳይ እንቅልፍ አጥተሽ ማደር አለብሽ። ሁሉንም ጉዳዮችሽን የአቂዳ ጉዳዮችሽ ቅድሚያ ተሰጥቶት ቅድሚያ ሰተሽ፣ በቃ ከሁሉም ነገር ልታደምጪው ልትማሪው የሚገባ ጉዳይ ነው የአቂዳ ጉዳይ። ስለዚህ ኢንሻአላህ እባካችሁ አቂዳችሁን አስተካክሉ። ነገ የቀብር ስንቃችሁ ነው፣ የቀብር መብራታችሁ ነው፣ የአኺራ ስንቃችሁ ነው። ነገ ጀነትን የምንወርስበት አንጡራ ሀብታችን ነው፣ የአኺራ ድልባችን ነው ተውሂዳችን አቂዳችን። ስለዚህ የሚያስቀልድ አይደለም። ስለ አቂዳ መማር አለብን። ስለ አቂዳ መማር አለብን። ስለ አቂዳ ማስተማር አለብን። ስለ አቂዳችን ማወቅ አለብን። የምንወዛወዝ መሆን የለብንም። የሆነ እተበላሽ አቂዳ እተበላሽ አካሄድ ሲመጣ ኖ ማለት አለብን። እውቀት ላይ ተመስርተን ይሄ ክልክል ነው በስልምናይ አይፈቅድም ማለት አለብሽ። ሁሌም የማንም መጫወቻ መሆን የለብሽ። ስለዚህ እባካችሁ የአቂዳ ጉዳይ

ጠቅላይ የሆኑ ግቦች ላይ ለምሳሌ ከህፍዚ ዲን ወነፍስ ወልዓቅል ወልማል ወነስል እነዚህ እነዚህ ጉዳዮች ለምሳሌ ወሶ ለሸሪዓ ናቸው። ዲንን መጠበቅ፣ ራስን መጠበቅ፣ አዕምሮን መጠበቅ፣ ገንዘብን መጠበቅ፣ ዝምድናን መጠበቅ ሁሉም ነቢያቶች በሸሪዓቸው ላይ በተመሳሳይ ጥሪ ያደረጉባቸው ጉዳዮች ናቸው። እንደው ሸሪዓቸው ይለያያል ስንል እንደው በሁሉም ይለያያል ማለት አይደለም፣ በተወሰኑ አህካሞች ነው እንጂ በመሰረታዊ የሸሪዓ ጉዳዮችና በመሰረታዊ የሸሪዓ ጉዳዮች ግቦቻቸው፣ አላማዎቻቸው ላይ ተመሳሳይ ነበረ። አካሄዳቸው፣ ሸሪዓቸው፣ መንሃጃቸው ማለት ነው። በሂፍዚድ ከሂፍዚ ዲን ዲንን መጠበቅ ላይ ለምሳሌ ሁሉም ተመሳሳይ አቋም ነው ያለው። ዲንን እንዲጠበቅ አስተምረዋል። ዲንን፣ ነፍስን፣ አቅልን፣ ገንዘብን፣ ዝምድናን እና የመሳሰሉትን ማለት ወከዚሊከ ኡሱሊል ሙሐረማት ወኡመሃቲሃ ከልኢሽራክ ቢላህ ወዝዚና ወቀትሊ ነፍስ ቢገይሪ ሐቅ ወአክሊ ማሊል ገይሪ ወሸሃደቲ ዙር ወገይሪሃ። እንደዚሁም ደግሞ በመሰረታዊ ሐራም በሆኑ መሰረታዊ ጉዳዮች ላይም ተመሳሳይ አቋም ነበር ያላቸው። እንዲሁ ሸሪዐቸው ይለያያል ሲባል ዝሙትን ይፈቅዳሉ ማለት አይደለም። ሁሉም ነቢያቶች በሸሪዓቸው ውስጥ በሸሪዓቸው ውስጥ ማለት ነው ሽርክን ኮንነዋል። ኡማቸው ከሽርክ እንዲርቅ አስተምረዋል። ዚናን ከልክለዋል። ቢቀይርል ሐቅ ያለ አግባብ የሰው ነፍስ እንዲጠፋ ይፈቅዱም ነበር። የሌላውን ገንዘብ ያለ አግባብ መብላትን ከልክለዋል። የውሸት ምስክርነት እና የመሳሰሉትን ሌሎቹንም ውሸትን ጭምር

በሸሪዓቸው ውስጥ ማለት ነው። በመንሃጅ ባካሄድ ላይ ቅርንጫፋዊ በሆኑ ሁክሞች፣ ብይኖች ላይ ቀደም ብዬ እንደጠቀስኩላችሁ በአንዳንድ ጉዳዮች ላይ ያንዱ መልእክተኛ ያንዱ ነብይ ከሌላው ነብይ በዚያ ነብይ የነበረው ኡማ ሌላኛው ኡማ ላይ የተለያየ ሁክምና ብይን ሊኖረው ይችላል ማለት ነው። ይህን ደግሞ አላህ በቁርአኑ ነግሮናል። ሱረት ል ማኢዳ አንቀጽ 48ምን ላይ ሊኩልን ጀዓልና ሚንኩም ሽርዓተን ወሚንሃጃ ይላል ለሁሉም ም ለሁሉም ለሁሉም ህዝቦች ማለት ነው። ጀዓልና አደረግን፣ ሚንኩም ከናንተ ውስጥ አለ ሽርዓተን፣ ሸሪዓ ማለት ነው ህግጋቶችን፣ ወሚንሃጃ መንገድንም ማለት ነው። ሁሉም ነቢያቶች። ኡማቸውን የሚመሩበትን ሸሪዓና መንገድ አደረግን ይላል አላህ። ለየሁሉም የየራሱ የሆነ ብይንና ሑክም ሰጥቶታል ማለት ነው። መሰረታዊው ተልእኳቸው ተውሂድ ግን አንድ ነበር ማለት ነው። ሸሪዓው ደግሞ ይለያያል ሲባል እንደው በጣም ሰፊ የሆነ ልዩነት አይደለም። በብዙ አስሊ የሆኑ መሰረታዊ የሆኑ ጉዳዮች ከላይ ቀደም ብለን እንዳየነው፣ በመሠረታዊ ጉዳዮቹ ግን ልክ እንደ ተውሂድ አንድ እንደሆኑት በብዙዎቹ በመልካም በደጋግ ነገሮች መሰረታዊ በሆኑ ጉዳዮችም ያው ተመሳሳይ ሸሪዓ እንዳላቸው መንሃጅ እንዳላቸው አይተናል ማለት ነው። ይህን አስመልክቶ እንግዲህ ኢማም ኢብኑ ተይሚያ ረሂመሁላህ አልረዱ ዐለል ኢኽናኢ በተባለ ኪታባቸው ገጽ አራት መቶ ሰባ ሶስት ላይ ምን ይላሉ? ዲኑል አንቢያኢ ዋሂዱን።

እቺ ኡመተ ልኢጃባ ማለት ነው። ወኢነማ ተነወዐት ሸራኢዑሁም ወመናሂጁሁም ነገር ግን የተለያየው ምንድነው ህግጋቶች፣ አንዳንድ ህግጋቶች፣ መንገዶቻቸው የመንሃጃቸው ተለያዩ አንዳንድ ነጥቦች ላይ የሚሄዱባቸው ብይኖቻቸው የሚያስቀምጧቸው ሁክሞች እንጂ ዲኑል አንቢያ ዋሂድ የሁሉም ነቢያቶች የሁሉም መልእክተኞች ዲናቸው አንድ ነው ብለዋል ማለት ነው። እንግዲህ ከሐቂቃ እኛም በዚህ ልክ ነው ልንረዳ የሚገባው። አቂዳችን ሰለፎችን መምሰል አለበት፣ ቀጥ ብሎ አላህ በብቸኝነት የሚመለክበት አቂዳን መገንባት መያዝ ይኖርብናል ማለት ነው። ኢንሻአላህ የዛሬው ትምህርታችንን ይመስላል። ወላሁ አዕለም።